አንችን ባልሽን አክብርሽ ትይዣለሽ። አይ ብሎ በአንቺ ላይ ከወሰለተ ግን ወደፈለገበት እንዴት መልቀቅ ነው ግን እኮት። ሁሉም ሴት እኮ እንደዛ አያደርግም ለልጅ ምናምን ብለው አውቀው እንዳላይ የሆነ የሚያልፋሉ። አንቺ ልጅ ግን አንዳንድ ጊዜ ሳትማሪ ከተማሩት በላይ ልሽ። በእርግጥ አንዳንድ ጊዜ ልጅ ከክብር ከራስም ይበልጣል። ያንን ብለው ወይም ደግሞ ለልጃቸው ብሎ የሚጎዱ ይኖራሉ። እኔ ግን በፍጹም አላደርገውም። ጀመር ቀለም የዘለቀኝ እኔ እትዬ ማለፊያ ካርድ አሰጠ ብሎ ነው እ አይዞሽ እንግዲህ የሚቀጥለውን አመት እዚህ ከሆንሽ አታስቢ፣ ትማራለሽ። የምርጤ የመጫ ነው፣ ደስ የሚለኝ። ችግር የለም። ዳጣ ከዚህ በፊት እንደገለጸችው አቤጌልን የወገብ ቅማር ሆንሽብኝ፣ አሁንስ ምን አድርጊ ነው የምትኝ? ጠዋት ማታ ጭቅጭቅሽ በጣም ሰልችቶኛል በማለት እቤት ድረስ እንደተባረረች ሁላችንም የምናስታውሰው ነገር ነው። ሆኖም ዛሬ ላይ አቶ ደረጀ ትዳራቸውን መጠበቅ ስላለባቸው ብቻ ይህንን ምስጢራዊ በማድረግም ወደ ቤት እንድትመለስ አድርገዋታል። ዳጣ ፍላጎት የቤተሰባቸው አባላት እንደሆነች በግልጽ ታውቆላት እዚያ ቤት በክብር ከነሱ ጋር ተስማምታ መኖር ምኞቷ ነበረ። ሆኖም አቶ ደረጀ ለዘመናት የገነቡት ትዳራቸው በዚህ ምክንያት እንዳይበተንባቸው በማሰብም ነገሩ በሚስጥራዊነት መቆየት እንዳለባቸው ነገሮችን በእርጋታና በጥንቃቄ እያከናወኑ ይገኛሉ። ይህንንም ሚስጥር ዳጣ እንዳታወጣ እስካሁን ማስጠንቀቂያ ደርሷታል። ሁሉም የዴን ምርመራ እስኪያደርጉ ድረስ መጠበቅ እንዳለባትና ከዛ በኋላ ቀስ በቀስ ወደ ቤተሰቦቹ አባላት እንድትቀላቅልና ልጃቸው እንደሆነች መናገራቸው እንደማይቀርም ነግሯታል። ይሁን እንጂ የአቤጌል ሩጫ የአባትና የልጅን ዲኤንኤን አስመርምሮ ከት እንዲፈጠርም ልታደርግ አስባ ነበረ። ነገር ግን ያሰበችው ሊሆንላት አልቻለም። ማለትም የወሰደችው የሰላም ጸጉር ስለሆነ ይህ ውጤት በጭራሽ የማይገናኝ ሆኖ ነው የጠበቃት። እስከ መጨረሻም ይሄ ዲኤንኤ ምርመራ የያዘውን ወረቀት ወይዘሮ ማርታ አላስፈላጊ ነው በማለት ዳራቸውን አደጋ ላይ ላለመጣል ሚስጥራዊ አድርገው የያዙት ወረቀት ድንገት መሬት ላይ ወድቆ መገኘቱ የተዟዟረም በሰላም በኩል ለአቶ ድርጅ ደርሷቸዋል። እስከ መጨረሻም ይህ ወረቀት የዲኤንኤ ምርመራ መሆኑን ተመልክተውታል። እንግዲህ ዳጣ ድራማ ፍጥጫው እንደቀጠለ ነው። አቶ ድርጅስ ምን ሊፈጥሩ ይችላሉ? አቤጌል የሄደችበት የተንኮል ጥግ ባክሽን ልጅቷን በዚህ ልክ አትጥያት በማለት እንደ እህቷ እንድታያትና ከዛ ቤት በፍቅር እንዲኖሩ ያደረጉት ነገር ቢኖርም አቤጌል ግን በቅናት ተነሳስታ ጣን በጥላቻ አይን እያየች አትገኛለች። አሁን የምርመራ ወረቀቱ ምን ጉድ ይዞልን ይመጣ ይሆን? ሰላም ጤና ይስጥልን። ውድ ቻና ለ ቤተሰቦች ለቤተሰቦች እንደምን አላችሁ እያላችሁበት፣ በአለም ዳርቻ ሰላማችሁ ይብዛ እያልኩ ዳጣ ክፍል አስራ አንድ የቀጠለውን ይዤላችሁ መጥቻለሁ። የዳጣ እውነት የሚወጣበት ሰዓት እየደረሰ ይመስላል። ሰላምና ዳጣን በማይተዋወቀው አለም እጅግ የሚዋደዱ እናትና ልጅ መሆንም ችለዋል። ም ዳጣ ከዛ ቤት ከተባረረችበት ሰዓት ጀምሮ ከዚህ በኋላ እኔም ሀሳቢ እንቀይር ያለውኝ እዚህ ቤት የመቆየት ህልሜ አክትሟል በማለት በግል ጭቅጭቅ ከዳጣ አልፎ እሷንም እንዳስመረራት ስትናገር ነበር። ሆኖም እንናታን ይወዷታል ነገር ግን ሰላም የራሷን ህይወት እንድትኖርም ስለሚመኝላት ለሰላም መልካም ነገር ማሰቡን ቀጥሎበታል። በዳጣ መውጣትም ናታን በጣም ስለሚወዳት ማለትም ዳጣ በጣም ተግባቢና ፈጣንም ከመሆን የተነሳ ብዙ ነገሯ እንደሚመቸውና ዳጣ ካጠገቡ ስትሆን ደስ እንደሚለው እንግዲህ የታወቀ ነው። ምትኩም አቤጌል በተደጋጋሚ ወደዛ ክፍል ስትገባ ውጭልኝ እያለም ያሳድዳት እንደነበርና አቤጌል እና ዳጣን የሚያይበት አይን የተለያየ በመሆኑ አቤጌል በቅናት እየተነሳሳች ዳጣን አይን ሽላፈር ብላታለች። ሆኖም ዛሬ ላይ ለአቶ ደረጀ በጣም እንደበደለቻትና ከዛ ቤት ከመጣች ጀምሮ ዱርዬ ስለሆነች ቤቱን እያመሰችው እንዳለች የተለያዩ ሀሰተኛ መረጃዎችን በመናገር ቤታቸውን እያመሰችው ትገኛለች። ሆኖም አቶ ደረጀ ዱርዬ ናት በማለት ስትናገር፣ አዎ እሱን አውቃለሁ በማለት ነበረ አቶ ደረጀ የመለሱት። ዳጣ ይህንን ስትሰማ ከፍተኛ የሆነ መደናገጥ ታይቶባታል። ምክንያቱም በአባቷ ፊት ከጎዳና የመጣች ዱርዬ የሚለው ንግግሯ እጅግ በጣም አስደንግጧታል። ሆኖም አባት እንግዲህ ሁሉንም ነገር ሲያዳምጧት ከቆዩ በኋላ አቤጌልን የግድ መምከር ስላለባቸውም ጠባይዋን እንድታስተካከልና ዳጣንም አምና እንድትቀበላት ያላደረጉት ጥረት የለም ግጥም ያቶ ደረጀ ምክር አንድ አባት ለልጁ የሚመኛውን መልካም ነገር በሙሉ ነበር የነገሯት። ማለትም አንዲት ሴት ልጃቸው ወደፊት ትዳር ስትይዝ ምን ያህል ብልህና አስተዋይ መሆን እንዳለባትና የሚገጥሟትንም ነገሮች በጥበብ ማለፍ እንዳለባትም አስተምረዋታል። ሆኖም እንዳንች አይነት ቀናተኛ ሴቶች ሀገር ሁከትና ሰላም የሚነሱ ይሆናሉ። አንቺ ካሁኑ ጸባይሽን አስተካክለሽ መሄድ ይኖርብሻል በማለት ነግረዋታል። ይገል ምንም እንኳን የአባቷ ሀሳብ ባይዋጥላትም ግዴታ ስለሆነ እሻባ የቅርታ በማለት ለጊዜውም በቅርታ እየተቀበለችው ትመስላለች። ሆኖም ከመኝታ ክፍል አኩርፋ እንግዲህ ውሃ በጣም ዳጣን ስለምትወዳት ምናልባትም እየዳጣ ጥላቸው ይሆናል ከዚህ ክፍል ብቻ ሽን ዘግቶ ያስቀመጠች በማለት እየተናገረቻት ነበረ። ታዲያ አንችም በዚህ አይነት ሁኔታ አታቃጢኝ ክፍሉ ለቀሽ ውጭ እያለ ልትወጣ አስገድዳታለች። ሆኖም ከዛ ክፍል ብቻዋን ሆና እየተመሰለሰለች ነው። ማለትም በዳጣ ላይ አንዳች ተንኮል ማድረግ እንዳለባት እያሰበች ነው። ሌላኛው እንግዲህ የዳጣና የሰላም ህብረት መፍጠር እዛ ቤት ለሚገጥሟቸው ፈተናዎችም አንድ ባንድ መመካከል ጀምረዋል። ማለትም አቤጌል እየተከታተለች በዳጣ ላይ የምትሰራውን ተንኮል እርሷ እየተከላከለችላትና አንዳንዴም ደግሞ ዳጣ መንቃት እንዳለባት እያስረዳች አትገኛለች። እንግዲህ በባለፈው ስንመለከት መለከት መቀስ ይዛ ጸጉሯን ልትቆርጣት፣ ነገር ግን ይህ በሰላም አማካኝነት ሳይሳካላት መቅረቱ ከዛ በኋላም የዳጣን ማበጠሪያ ስታፈላልግ የሰላም ጸጉር በመውሰድም የዴን ምርመራ ለማድረግ ችላለች። ሆኖም የተወሰደው የሰላም ጸጉር ናሙና ስለነበረ የተፈለገውን ውጤት ሊያመጣላት አልቻለም። ወይዘሮ ማርታም ጊነን ወረቀት ካነበቡ በኋላ ትዳራቸው ላይ ምንም ነገር መፍጠር ስላልፈለጉ ሚስጥራዊ በማድረግ መሬት ላይ ጥለውታል። ነገር ግን ሰላም ይህንን ወረቀት ቤት በምታጸዳበት ሰዓት ስላገኘችውም ለአቶ ደረጀ ምናልባትም በስራ ከአንዳንድ ነገሮች ሊያስፈልጉህ ይችላሉና ይህንን ወረቀት አንብበው በማለትም ሰጥተውታል። ይህንን ወረቀትም በስራ ምክንያት አዘግይቶት በስተመጨረሻ ነበረ ቤተሰቡ በተሰበሰበበት ሲያነቡት የነበረው። ሆኖም አንዳች ጉድ ያዘለ ይመስል ቤተሰቡ ትኩረቱን አቶ ደረጀ ላይ አድርጓል። ዳጣ በእንጀራነቷ በኩል ምን ያህል ተቀባይነትን አገኛለሁ በሚል ስሜትም ቀድሞ ለወይዘሮ ማርታ ጠይቃቸው ነበረ። ማለትም በትዳርሽ መካከል ምናልባትም ባለቤትሽ የሆነ ስህተት ቢሰራ ትቀበዋለሽ ወይስ በይቅርታ ታልፈዋለሽ የሚሉ ጥያቄዎችን አንስታለች። ወይዘሮ ማርታ በትዳሯ ላይ ምንም ድርድር አላውቅም እንደምታየው እኔን የሚያከብረኛል እኔም አከብረዋለሁኝ በዚህ ሁኔታ እያለን አንድ ነገር ብሰማ ግን እጅግ በጣም ከባድ ነው ምን አይነት ጥያቄ ነው የጠየቅሽኝ እያለችም እጅግ በጣም ከባድ የሆነ ነገር እንደሆነና ይህ አይነት ነገር ቢደርስባቸው በይቅርታ ማለፍ እንደማይችሉም ለዳጣ ገልጻላታለች ታዲያ ከምን ተነስተሽ እንደዚህ አይነት ጥያቄ ልትጠይቅ ይቻልሽ በማለት የወይዘሮ ማርታ ጥያቄም ቀጥሏል በጣም ምሳሌውን ነው እንግዲህ እኔም አባቴ ምናልባትም ሚስቱ እንዳትቆጣውና ስለ እኔ ማንነት ማወቅ ስለሌለባት ይሆናል ያልጠየቀኝ በማለትም ማለትም ለወይዘሮ ማርታ ሸውዳ እየነገረቻቸው አቶ ሲሳይ የሚባለው ግለሰብ ዛሬ ላይ እየደወለላት ያልሆነው ለዚህ ይሆናል የሚል መላምትም ለወይዘሮ ማርታ ለማሳመም ሞክራለች። ወይዘሮ ማርታም ወደፊት አንቺን ቢሆን ማድረግ ያለብሽ አንድ ነገር ነው ትዳርሽን ስትኖሪ አክብረሽ ኑሪ፣ ሲኖር እሱም ያክብረሽ። ከዛ ውጭ ግን እንዲህ አይነት ነገሮች በጣም ከባድ ናቸው። ለራስሽ ቁርጠኛ ሁኚ በማለት መክራቸዋለች። ሆኖም ይህንን ስን የማውቃለሁ በህይወቴ ብዙ ነገር አስተምሮኛል፣ ያው ፊደል አልቁጠር እንጂ በማለትም ለወይዘሮ ማርታ ነግራቸዋለች። ወይዘሮ ማርታም የመማር ፍላጎቱ ካለች በቀጣይ አመት ትማሪያለች በማለትም ቃል ገብተውላታል። በወይዘሮ ማርታ ንግግርም ዳጣ በጣም ነበረ ደስተኛ የሆነችው ወይዘሮ ማርታም ለትዳራቸው ሲሉ አሁን የደረጀን ሀሳብ እየተቀበሉና በጣን በምንም ነገር ላለማስከፋት ጥረት እያደረጉ ባሉበት ሰዓት አቤጌል ግን በጭራሽ ደስተኛ አልሆነችም። ሆኖም በስከ መጨረሻ ይህ የዲኤንኤ ምርመራ አቶ ደረጀ እጅ ገብቶ እየተነበበ ይገኛል። ቀጣዩ ምዕራፍስ ምን ሊሆን ይችላል? ወይዘሮ ማርታ አቤጌል ይህንን የምርመራ ሂደት እንዳካሄደችው ይናገሩ ይሆን? አብረን በሚቀጥለው ክፍል የምንከታተል ይሆናል። በቀጣይ ቪዲዮ ውስጥ ከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ የዛሬው ፕሮግራማችን ይህንን ይመስል ነበር። ለቻናሌ አዲሱ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ እዚሁ ተሰናበትኳችሁ። ባይ ባይ።